ሰላም ለእናንተውን ተመልካቾቻችን፣ እንዴት ከረማችሁ? ህያው ምስክር ሳምንት ቴሌቪዥን ዝግጅታችን እነሆ ጀመረ። ይህ ዝግጅታችን እንግዲህ ብዙዎች ዘንድ እየደረሰ እያጽናናችሁ፣ እያስተማራችሁ እንደዚሁም እየባረካችሁ እንደሆነ እየጻፋችሁልን እየደወላችሁልን ነው። አሁንም ጨምሮ እግዚአብሔር ይባርካችሁ። ዛሬ ደግሞ ጀምረን እያቋረጥ ነውና ብዙ የብዙ ክፍሎችን ይሄድ ነውን የወንድማችን ሀብተአብ እዮብ ምስክርነት ዛሬ ይችላችሁ ቀርብያለሁ። የወንድማችን ሀብተአብ እዮብ ባቀረባቸው ምስክርነቶች በርካቶቻችሁ በዩቲዩብ አድራሻችን ላይ መልእክታችሁን ጽፋችኋል። እንደዚሁም ደግሞ የደቦላችሁ የነገራችሁን አላችሁ፣ በድምጽ መልእክት የላካችሁ አላችሁ። ሁላችሁንም እግዚአብሔር ይባርካችሁ። ለማንኛውም ቀጠሮን ጠብቆ ዛሬ በስቱዲዮችን ተገኝቷል ወንድማችን ሀብተአብ፣ እንኳን እንደናመጣ እንኳን እንደናመጣ። አሜን አሜን። እንግዲህ የአንተ ምስክርነቶች በመላው ዓለም ተሰራይቷል። ብዙ ስልክ ተደውሎላል። አንተም በርካታ መልእክቶችን ለእኔ ልከልኛል የደረሰ እና በዩቲብ አድራሻችን ላይም በርካታ መልእክቶች ነው የመጡትና እስቲ ከአንተን ጀምርና ወደ ሌሎቹ እንሄዳለን። ያው አንዷ ያለችውን ሰምተሃታል፣ ተመልካቾች አልሰሙም። ስለዚህ አንዱ ይሄ ምስክርነት ያው የነበረውን የሚስቴ እህት ነች እና ያው ያ መከራ በሚደርስብኝ ጊዜ እኔ ላይ ብቻ አይደለም መከራው የዘነበው፣ እነሱ ላይም ዘንቦ ነበር። ዘንቦ ስለነበረ በጠቅላላውም እነሱም ደግሞ የሚያስታውሱትን ነገር ነው እንግዲህ። ሳየው ያው የሆነ እንባ እንደተተናነቃት እና ይሄ እሷ እንግዲህ በዛን ጊዜ ስለነበረች ይሄ ከባህር በጭልፋ ነው የተናገረው ያለችው። እንግዲህ ነገሮቹ ከተስተካከሉ በኋላ ደግሞ ያው ሌላውን ታሪክ ደግሞ እናወጣዋለን። አሁን ለጊዜው አንዳንዱን ብቻ እንናገራለን፣ ግን የሚቀጥለው ላይ ደግሞ በሰፊ እንናገራለን ማለት ነው ማለት ደውሎ ውስጥ ካሉፍ መካከል ጥያቄ ከተፈጠረባቸው ወይም የተለያየ ነገር ከተናገሩት ምናልባት የምታስታውሰው አይ አሁን ምንድን ነው ብዙዎቹ አሁን ምንድን ነው የሚሉት ሀብተአብ እንደዚህ አይነት ህይወት እንዳለህ እንደዚህ አይነት ነገር እንዳሳለፍኩ ማናቅም እና ይህንን ነገር በእንደዚህ አይነቱ ህይወት ውስጥ እንድታልፍ ያደረገህ ነገር ምንድን ነው? ማለት በተለይ ደግሞ ኢትዮጵያ ውስጥ ከመጣሁ በኋላ ደግሞ ያሳለፍኩትን ብዙ ነገር ስለሚያውቁ እነሱ አሁን እነሱ ኤርትራ ውስጥ ያላሳለፍኩትን አያውቁም። ኢትዮጵያ ውስጥ ያሳለፍኩትን ነው እና የሚያሳ የሚያውቁት ይሄን ያህል ማለት በጣም በልበ ሙልነት በከባድ መስዋዕት ውስጥ ኢትዮጵያ ውስጥ ወንጌል ሰራ ጉዞ አይተናል። ስለ ሌሎችን መርዳት ብዙ መስዋዕትነት እንደከፈልክና ቃልን ግን ምንድነው ይሄን ነገር ያደረገ የሚል ጥያቄ ነበረን። ለካ ያለፍኩበትም አዲስ ነገር አይደለም ምናምን የሚል እንትን ብለውኛል። ሺህ በጣም ጥሩ ነው እንግዲህ በዩቲዩብ ከደረሱና ዳታ አስተያየቶች መካከል ስለሺ ነው ስለሺ የሚባል ዘመናችን ጳውሎስ ነህ ብለዋል። እንግዲህ ጳውሎስ እንዳገለገለ እያገለገልክ ነው ስትመሰክር በጣም ደስ ይላል። ቅንና የዋህ እንደሆነ ጌታ በጣም እንደምትወድ በምስክርነት ተረድቻለሁ። ጌታ ረጅም እድሜና ጤና ይስጥህ ይላል። አሜን። ያው ሰው በጣም የሚገርም ምስክርነት ነው የሚላለ እንደዚህም ደግሞ ኤልሳ ኤልሳ ክብሮም ድንቅ ዝንቅ ይባለፋን ባለፈው ቪዲዮ ላይ አንብበ ነዋል። ኦኬ ኤልሳ ክብሮም ድንቅ ምስክርነት ነው ክብር ለጌታ ይሁን የሚል እንደዚሁም ደሞ ረዘነ ፕሬዝ ጋድ ብሏል። ጋድ እግዚአብሔር ይመስገን ማለት ነው። እንደዚሁም ደግሞ ዚድ የሚባል ህይወት ትርጉም የገባው ነው የገባው ለማለት ነው የገባው ነው በእውነትም። ደጋግሞ ሲያመሰግኑት በርቱ ደጋግሞ ሲያመሰግናት በርቱ በርቱ የወንጌል አርበኞች እንኳን እግዚአብሔር አንድ ገጽ ለአንድ ዓላማ ጠራችሁ። ለምን አገልግሎታችሁ ለብቻ ከባድ ጉዞ ስለሆነ እያለ እያለ ይቀጥላል። እንግዲህ አማርኛ ሲጽፉ ብዙ ጊዜ ያስቸግራል። ጌታ ይባርካችሁ ብላል ሮ አፕራይት የሚባል እንደዚሁም ደግሞ ሉቃስ እዮብ ወዲ ሰንታ አቶ አሁም ይላል ማለት የሰንታቱ ከሚባለው ወታ ነኝ አስመራ ውስጥ ሰንታቱ የሚባል አለ እና ግን የቀጥለው እንደ ሀብትሽ እና ሀነ በጣም እወዳቸዋለሁ። በጣም ታምራላችሁ። በጌታ ፍቅር የተወደዳችሁ ሀኒ አለባበሽ ድንቅ ነው። ዘመን ለምልም ተባረኪ። ድንቅ ይላል እንግዲህ። ዘነጣለች። እሺ፣ ሁሉንም ምስክርነት ሰምቸዋለሁ። የእግዚአብሔር ድንቅ ስራ ይገርማል። የሀብተአብ ውሳኔ የወንጌል ልብ ይገርማል። ጌታ ይባርክ። ከንግግር መሀል ከኢትዮጵያ የተባረሩ ማለት ብሎ ቀጥሏል። ሀሴት የሚባል እሺ፣ ከዛ ደግሞ አብርሃም፣ ወንድም ሀብተአብ እንዴት ሀና፣ እግዚአብሔር ዘመናችሁ ይባርክ። በጣም ያስቸግራል። እኔም እንዳንተ ነኝ። እኔም ወይም እንግሊዝኛ የሩሳሌም ወልዱ ደግሞ አብትሽና አኒ የማያልፍ አው እንግዲህ መንፈስ አስተያየት ሰጥተዋል። ብዙዎቹ ለማንበብ ያስቸግራል። ማንበብ የምችለው ቴስቲሞኒ ይላል። እንግሊዝኛ አማኑኤል ክብሮም እንደዛ ብለዋል። አማ አለምሸት ግርማይ ዘመናችሁ ይባረክ ብለዋል። በርካታ አስተያየቶች ናቸው የደረሱት። ሁሉንም ለማቅረብ እንቸገራለን። ግን ለማንኛውም እናንተ የምትሰጡን አስተያየት ህዝብ ስለሚያየው እዛ ላይ ማስቀመጣችሁ በጣም ጠቃሚ ነው። እንደዚህ የመረጥን ማቅረብ እንቀጥላለን። ለማንኛውም ወደ ዛሬው ምስክርነታችን እንለፍና ባለፈው እንግዲህ እስር ቤት ሆነህ አንድ ታምር ተፈጠረ ብለህ ነው ያቆምከውና ምንድን ነው የተፈጠረው ታምር? ተመልካቾችን በጉጉት እየጠበቁ ነውና ከአስመራ ወጥተህ ወደ ተሰነይ ነው እንትና ይሄ ሰንዓፈ አካባቢ ሰንዓፈ አካባቢ እስር ቤት የነበረ እና የልብ መምተኛ እንደነበርክ እና በዛ ምክንያት የተፈጠረውን ነገር አለ። ሰንዓፈ ማለት እንግዲህ ለኢትዮጵያ ድንበር በጣም ቅርብ የሆነ ቦታ ነው። ይሄ ከኢትዮጵያ ድንበር በጣም ቅርብ የሆነ እና ብዙ ሰዎች ወደ ኢትዮጵያ ለመሻገር በሚያስቡበት ጊዜ በዛ ነው የሚሻገሩት። በዛና በዚህ በሱዳን አካባቢ ነው የሚሻገሩት እና ድንበር አካባቢ ነው ሴንሲቲቭ የሆነ ሰፈር ነው አሁን እኔ አሁን ሄጄ እየሰበኩ ያለሁት እዚህ በብዙ ነገር ጥርጣሬ ውስጥ የሚከትህ ቦታ ነው። ያ ቦታ ያ ቦታ ስለ የኤርትራ ድንበር ጫፍ ላይ ነው እና ብዙ ሰዎች የመረራቸው ወታደሮች ምናምን ብር ከፍለው ነው ከመነዎቹ ተስማምተው አቋርጠው የሚሄዱበት ከዛ በኋላ አቁሙ ካሏቸው ሊያቋርጡ ካሉ ብዙ ሰዎች የሚሞቱበት ቦታ ነው። እና ወደዛ አካባቢ አንተ ወንጌል ያልደረሰው ሕዝብ ያለው ብዙ ሕዝብ ባይኖርም ግን ገጠር ነው። ገጠር ከመሆኑ የተነሳ ነው እንግዲህ ይሄኔ ደግሞ ብዙ ጊዜ እዛ ምሰብከው ገጠር መደረስ አለበት የሚል ፕሪንሲፕል ስላለኝ፣ ለም ብትል የእግዚአብሔር ቃል ሲናገር በሉቃስ 14 43 ላይ አይ መስት ፕሪች ደ ገስፕል ቱ አዘር ቪሌጅስ ቢካዝ አይ አም ሰንት ፎር ስፔሻል ፐርፐዝ የሚል ቃል እናገኛለን። ለገጠሮች በአማርኛ በትግርኛው እንደዛ ለው ለገጠሮች ወንጌልን ሰብክ ይገባኛል ለምትሉ ለዚህ ነው የተላኩት። ክርስቶስ ኢየሱስ ራሱ ከራሱ ሀገር ነው የጀመረው ወንጌልን መስበክ ከራሱ ከተወለደበት ሀገር ብሎ ገጠር ገጠሮችን ቀጥሎን ባ ወደ ከተማ እንዴት እንደገባ እንራሱ ይሄ ጅስስ ሜቶዲካል ፕሪሽን ተገስብል ብዬ የማምነው ገጠርን መድረስ የሚል ነገር በልቤ ውስጥ አለ። እንዲሁም ደግሞ ምናልባች እዚህ ፖስት ካደረክላቸው ፎቶግራፍ አንድ የሆነች ሪቺንግ ዘ አንሪችድ ፒፕል ግሩፕስ የኤርትራን ህዝብ ኤትኒክ ግሩፕ በወንጌል ያልተደረሱ ፖስተር አድርጌ ለብዙ ሰዎች ይጨላቸው ነበር። ምናልባት ስክሪናችን ላይ ካደረክላቸው፣ እኔ ያንን ፖስተር የሰራሁት እና በልቤ ውስጥ ያለውን ራእይ ለመፈጸም ነው። እና ይህንን ራእይ ለመፈጸም ብዬ ነው እንግዲህ እኔ ሸጭላቸው ስትል ለገንዘብ ነው? ባንም ሰጥቻቸው ማለት ነው ሰጥቻቸው አለኝ አሁን ላን በሽያጭም ተሽጦ እንትም ቢዩ አለ። ያሁን ምንድነው እዛ ታሳትመውና ያለ ወጪ የታተመበት እንዲከፍሉ ተደርጎ ግን ብዙም የሚገዛህ አታገኝም። ግን ምንድነው የምታደርገው? እኛ በቃ በነፃም ቢስሩ ይታረገናል እንትሙ ያንን ፖስተር እና ስለ ህዝባቸው ሸክም ተሰምቷቸው የቤተክርስቲያን ዋና አላማ የወንጌል መስበክ እንደሆነ ይህን ማዕከል አድርገን መኖር እንዳለብን፣ ምንም በጊዜውም ባለጊዜውም ለእግዚአብሔር ታማኝ መሆን እንዳለብን ለማደፋፈር ብዬ የሰራሁት ፖስተር ነው። ልክልሃለሁ እና ፖስት አደርጓል። እና በእንደዚህ ራዕይ ነው እንግዲህ ያንን እኔ ስራዬን እየሰራሁ ያለሁት እና በዛን ጊዜ በታመምኩበት ጊዜ ደግሞ ጌታ ሆይ ሰው እንደ ወንጌል እየሰበከ ተቀልቶ ይሞታል እንጂ ሰው በበሽታ ይሞታል? እንዲ ይሄ በቃ ለእኔ በጣም ትልቅ እንትን ነው እና እስር ቤት ውስጥ የምትሞት መሰለህ ፈቃድ ማለት አይደለም። ከዛ በፊት ወደ እስር ቤት ከመግባቴ በፊት ይሄ ነገር አለኝ። በቃ ታመሜም እያለሁኝ እኔ አላርደል እየሰበኩን እንጂ መሞት ያለብኝ በሽታ ምናምን መውሰድ ምናምን የሚባል ነገር እኔ እንትን አላደርገውም። እና እንደዚህ አይነት በሽታ እያለኝ ነው ደግሞ በጭካኔ ወጥቼ ምንም ማድረግ ያለሁት በየገጠሩ እየሄድኩ ወንጌል እየሰበኩ ያለሁት የዚህን ጊዜ ያለፈውን ጊዜ ያው ታሪኩን ነገር የታሰርኩኝ ሰማፍ የሚባል ቦታ ነው የታሰርኩኝ እና ምንድን ነው የዛን ጊዜ እነሱ ምንድን ነው የሚሉ የማን ልኡክ ነህ ማን የላከህ አሜሪካ ነች የላከች ወይስ የኢትዮጵያ መንግስት ነው የላከ ወያኔ ነው የላከ እንግዲህ ካሉ ማን ነው ወደ ፖለቲካ ወሰዱት ወደ ፖለቲካ ማንኛውም ኮ ወደ ፖለቲካ ነው እዚህ ሀገርም ስንመጣ ኮ የደረሰብን ነገር በኋላ እንገልጻለን እንጂ ትግራይ ላይ ስንሄድ ወንጌል ስንሰብክ እኮ የደረሰብን ነገርም ኮ በእንደዚህ አይነት ሰዎች አለማው፣ አይደለም ክርስቲያኑ እኮ እንደዛ ያህል በጣም የሚገርም ነገር እንዴት፣ በጣም የተበላሸ አእምሮ ነው ያለው። ፖለቲካ ላገር ጥቅም የሚያመጣላት ቢሆን ኖሮ እንደ ኤርትራዊ ፖለቲካ የሰራ ሰው የለም። እና የሚያመጣ ቢሆን ኖሮ ገብቷል። የክርስቶስ ፖለቲካ ነው ያገርን። ስካንዳኒቫን በለው ዩሮፕን በለው አሜሪካን በለው ይሄን ሀገር እኮ የለወጠው እኮ እንደው አሁን መበለሻታቸውን አንመልከት። ወንጌል እኮ የሰራው ሀገር ነው። አሁን ስለተበላሹ እሱ ላይ ሌላ ታሪክ ነው ግን እኔ ብቸኛ ለአገራችን መፍትሄ ለምድራችን መፍትሄ ሊያመጣ የሚችለው ወንጌል ብቻ ነው፣ የክርስቶስ ፖለቲካ ነው ብዬ ነው ማምነው እና የመጽናናትና የመታደስ ዘበን እንዲመጣላችሁ ለእናንተ የተመረጠውን ክርስቶስ ኢየሱስ ተቀበሉ ይላሉ። ታይም ኦፍ ሪፍሬሽመንት ይለዋል። ኢትዮጵያ መታደስ ያስፈልጋታል፣ ታይም ኦፍ ሪፍሬሽመንት ያስፈልጋታል። ኢትዮጵያ ኤርትራም ያስፈልጋታል። ስለዚህ ቤተክርስቲያን ፎከስ አርጋ መስራት ያለባት ይህንን ነው ነውና፣ እና ይህንን ነገር ደግሞ እኔ በዛን ጊዜ ተው እያሉኝ ነው እንግዲህ የገባሁበት ይህን ከብዙ ሰዓት ወጥቻለሁ ምናልባት እዚህ ጋር ግልጽ ለማድረግ እኛ ወንጌል የምንሰብከው የምድር ፖለቲካ ለመቀየር አይደለም የምድር ፖለቲካ እራሱን የቻለ በራሱ መስመር መሄድ ነው አይመለከተንም ክርስቶስም ሊያነግሱ ሲፈልጉ መንግስት ከዚህች ምድር አለ ያለው እና እኛ ከዚህ ምድር ፖለቲካ ጋር ጉዳይ የለን ማለት እንደ ግለሰብ እንደ ዜጋ እንሳተፋለን እንመርጣለን እንመረጣለን ከዛ ውጭ ግን ወንጌል ቤተክርስቲያን ስትሰራ ምናልባት ትኩረት የምንሰጠው ለምንድነው በጣም ብዙ ጊዜ ከፖለቲካ ገናኝተው ሰዎች ወደዛ የሚሄዱ አለው ፖለቲካው መቆጣጠር አለብን እንደዛ የሚባል ነገር የለ እኛ ምድራዊ መንግስት የለን ሰማያዊ መንግስት ነው ያለው መንግስታት ሁሉ ቢከለክሉ እንኳን ወንጌል ይሰበቃል ማለት እና ምንድነው ታይም ኦፍ ለሰዎች ታይም ኦፍ ሪፍሬሽመንት ሊያመጣላቸው የሚችል የመታደስ ዘመን የሚያመጣ ወንጌል ነው የእግዚአብሔር መንግስት አሰራር ነው እንግዲህ ሰዎችን ካሉበት የጨለመ ኃይል ወጥተው ለምድራቸውን እግዚአብሔር ምድራቸውን ወንጌል የተቀበለ ሀገር እኮ ምድር ሲፈወስ አይተናል። እና ለማለት ነው። እና እኔ ብቸኛ የኔ መንግስት የእግዚአብሔር መንግስት ነው፣ ለዛ መንግስት ነው ደግሞ መቆም ያለብኝ። የኔ ወታደር እንጂ የማንም ሰው ወታደር አትሆን ብሎ ነው ይላከኝ መጥቻለሁ። እየሰራሁኝ እያለው ደግሞ ይህን ወንጌል በታማኝነት እየሰራው እያለው ታሰር። ስታሰር በጣም ከባድ ነው የነበረው እና በጣም እንትን ነው ቤታችን አስር ጊዜ አምስ በየቀኑ እየመጡ ይፈትሹታል። በጣም ከባድ ነው። ሀንዬ በጣም ተሳቃለች። የሀንዬ ቤተሰብ ደግሞ በጣም ትልቅ መከራ ውስጥ ገብቷል፣ ያሉት እነሱም ሀንዬን ደግሞ መጥተው አስረው ወደ እንትን ወደ መንደፈራ የሚባል ወስዷታል። እንደ ድንገት መጥተው ከመጡ በኋላ እህቴንም ማለት የሀንዬን እህት አሁን አሜሪካ ውስጥ ካናዳ ውስጥ ያለችው እሷንም አሳቀዋታል። አሳቀዋት በጣም በከባድ ሁኔታ ውስጥ ነው ያሉት። ልጄ ይሄ እንግዲህ ሞሳኒሄር ሄር ያልኩ ልጄ እኔን አያቀኝም። በልጅነቱ ያንድ ወር ልጅ እያለው ነው የታሰርኩት። ይሄ ጫና በንትኑ ላይ መጥቷል ያለው በፋሚሊ መጥቷል ያለው እንግዲህ ያው እግዚአብሔር የዊሊያም ኪርን ፊልም አሳይች ነበር ያገባኋት ያ ህይወት እንግዲ ሊቀጥል ነው። እኔ ሰንዓፈ ላይ ሀብታ አብን ብለው እንትን ብለዋል። ደግሞ አንድ ጊዜ ፖሊስ ጣቢያ ይወስዱሃል፣ ከህዝብ ጋር ያስረሃል። አንዳንድ ጊዜ ደግሞ ለይተው የደህንነት ቤት ነው። እስር ቤት አይመስልህም፣ ቤት ነው እንዳለ ቢልዲንግ ነው። እዛ ብቻቸውን ያለፋልፈዋል እያመጡ ለሌት ሌት ይቀጠቅጠኋል። እና የዛን ጊዜ ነው እንግዲህ እኔ ያው እንደምሞት የገባኝ በቃ እንግዲህ እግዚአብሔር ከእኔ ጋር ያለውን ጉዳይ ጨርሷል፣ መሞቴ ነው ማለት ነው ብያለሁ። እና ይህን አገልግሎቴን ደግሞ ማን ይቀጥለዋል የሚል እምነት የነበረ የአቤጽ ይቀጥለዋል። ዝም ብሎ የማያቸውን ፊልሞች የነበሩ በቃ አይ እግዚአብሔር አዋቂ ቀደም ብሎ ተናግሮኝ የለም እንዲ ብዬ ደግሞ አስንትን አድርጋለሁ የሚገርም ነገር ነው። በጣም የገረመኝ የዛን ጊዜ ያንን ነገር እያለምኩኝ እያለሁን ያንን ነገር እንደዚህ በቃ መሞቴ ነው የሚል ነገር እያለምኩኝ እያለሁ በህልሜ ደግሞ ኢትዮጵያ ውስጥ እጅን ሳገለግል ደግሞ ያለው እንዴ ደነገጥኩኝ። ይህንን ነገር በጣም በተደጋጋሚ ነው ያየሁት። የሚገርመኝ ነገር ከዚህ በፊት አልጠቀስኩለን እና እኔ ከኢትዮጵያ የተባረርኩኝ ሰው ነኝ። እና እንዴ ፋሚሊም ቤተሰብም ምንም ምንም ምንም ከኢትዮጵያ ተባረዋል። እና ሃና ጋር ከተጋባን በኋላ ምንድነው፣ አንዳንድ ጊዜ ወሎ ላይ አንዳንድ ጊዜ አላቆም ጎንደር ላይ አንዳንድ ጊዜ ትግራይ ላይ ስሰብክ ራሴን አገኛለሁ። አዲስ አበባ ላይ ስሰብክ አገኛለሁ። ተባረር የመጣሁ በዛን ጊዜ ደግሞ እንዴ ምንድነው ነገሩ? ይሄ ነገር እኔ እሺ፣ ያባረሩኝ አገኝ ሂጄ ወንጌል ልሰብክ ቂም እኮ ነው። አሀ፣ እስር ቤት ሆነ እኔ እስር ቤት ሆነ እኔ ማለሞ ማለሞ ከቀደም ብዬ ሃና ጋር ከተጋባን በኋላ ደግሞ እንደዚህ አለም ነበርና ያባረሩኝ እንዴ አባረኝ እዛ ደግሞ ጀል ልሰብክ ነው እንዴ? እኔ ጌታ አልሰብክም እላለሁ በውስጤ እኮ ነው። እና ምንድነው ይሄ መንፈስ እግዚአብሔር ይገስጸው ይሄ ምንድነው? እ ከኢትዮጵያ የሚመጣብኝ መንፈስ ነው ማይ ኦፍ ቴሌቪዥኖች የኢትዮጵያ ቴሌቪዥን መለከት ስለነበርኩ ጊዜ መንፈሳዊ ቻናሎች ከዛ ይሆን ብዬ ግን ይሄ ነገር በጣም ተደጋገመ። እና እኔ ሞታለሁኝ ብዬ በማስብበት ጊዜ ደግሞ አንድ ጊዜ መቀሌ ቆሜ ሰው ሲሰብክ ያሳየኛል። አንድ ጊዜ ደሴ ቆሜ ሰው ሲሰብክ ያሳየኛል። ይሄ ነገር ምንድነው? እና ባካችሁ መድኃኒት ስጡኝ አልኳቸው። መድኃኒት ለኔ ያስፈልገኛል። እና የዛን ጊዜ እኔ ደግሞ እንትና ያሉት ማናቸው፣ አስመራ ውስጥ ያሉት ዶክተሮች ምናምን በቃ ይሄ በቀጥታ በዶክተር ኦብዘርቬሽን ውስጥ መኖር የነበረበት ሰው ራሱ እሳት ውስጥ ገብቶ ምን ብሏል መሞቱ ነው እ ማንም አይሰጡትም እነሱ እነሱ ደግሞ እውነቱን አውጣ፣ መድኃኒት እንድሰጥ ከሆነ እውነቱን አውጣ ብለው ከዚ ኋላ እሽት ብየን ምንም እውነት የለኝ እውነት የሚያለ ብትገነጥል ብትገነጥልኝ ኢየሱስ ነው ገልብጠው ይቀጠቅጦሃል አንድ ጊዜ የሞትኩ መስሎኝ ነበር። በጣም እንደዚህ ወፌላላ ገልብጠው ሲቀጠቅጡ በራሴ ላይ ግንቡ ላይ ወድቄ መሬቱ ላይ ተጋጭቼ ወድቄ ግን እንደው አሁን እኔ አንድ ሰው እንደዚህ ጠይቄው ነበር። እንደዚህ አሁን የሚያሰቃዩ ሰውን የሚገርፉ ሰው በጣም በሰው ስቃይ የሚደስ እነዛ ሰዎች ስታያቸው ወይም የጠየካቸው ጥያቄ ያለ ምን ይመስላቸው ሰውን ሲሰቃይ ያላቸው ስሜት ምን ይመስላል? እነሱ በራሳቸው አብዛኞቹ አሁን የሚገርብ ነገር ሲቀጠቅጡ የነበሩ አሁን አንዳንዶች ወደ ሆላንድ ገብተዋል በተለይ አንዳንዱ ቀርቷል እንጂ እዛ እንትን እና እኔ ይገርመኛል እና የዛን ጊዜ በቃ የሞትኩ ነበር የመሰለኝ። እንደዚህ ገልብጠው ሲመቱኝ በእንትኑ እንጨቱ ተቆረጠ፣ ግን ጥል ብሎ ሲል መሬት ላይ በራስ ይለወጣኩ ፌንት ወጣሁ እና ወዲያው አሁን ምንድነው እያሉ ይነጋገራሉ። ሞቱ አላሉ። እኔ ግን እሰማለሁ። ይብታል ከሰቀይ ግን እነሱ ይደሰታሉ። አይ ዶንት ኖ ምን እኔ እንጃ ይደሰታሉ። ብቻ እነሱ ምንም እንዴ ቢገልሁም እኮ ለነሱ ምንም እንትን አይደለም። እና እኔ ተገልብጬ ተወደኩኝ። እውነቱን አውጣ ነው የሚሉ። ምንም እውነት የለኝም ከክርስቶስ ውጭ ምን እውነት ሊኖር? ቢገለጥ በዛ ደግሞ ቤት ይፈትሻሉ፣ ይበረብራሉ። እቃውን እኛ ቤት የነበረው ወስደውታል። እንደ ትልቅ ወንጀለኛ ነው የተቆጠርኩት። እና በዛ በእኔ የመከራ ደግሞ ድንጋጤ፣ አስመራ የነበሩት ከእኛ ጋር ሲያገለግሉት የነበሩት ሁሉም ብትንት ናቸው፣ ወጥቷል። ማን ይምጣ እኛ ቤት ማን ይምጣ? በዚህ አጋጣሚ የሚገርም ነገር፣ የዚህን ጊዜ ሀንዬ ብቻዋን በቀረችበት ጊዜ ቤተሰቦቿን የቆሙት አንድ ክርስቲያን ቤተሰቡ ናቸው። ሁለተኛ ደግሞ እኔ እግዚአብሔርን ሳላመሰግናቸው አላልፍ። የኦርቶዶክስ ቤተክርስቲያን ናቸው ከኔ ጋር የቆሙ ሀንዬን፣ አይዞሽ እየመጡ እንግዲህ፣ በድንገት ሊመጡ ይችላሉ ስለሚፈተሽ ቤቱ፣ በድንገት ይመጡና እንትን ያደርጋሉ። ይጠሯዋታል ሀንዬን፣ ያሰቃይ ጠርተው፣ አነጋግረው ልጅ ይዛ ነው የምትሄድ የአንድ ወር ልጅ ይዛ አይኑ ታቃለ የዛን ጊዜ አይኑ ይሄ በቃ፣ በከመመላለስ የመንገዱም ደግሞ አቧራ ነው። ከአስመራ ወደ መንደፈራ ከአስመራ ስትመላለስ አይኑ ልጅ አለ ልጅ ጊዞ ጠቆረ ልጅየው እና ከዛ ላይ ሊያስሯት ሲሉ ይህን ህፃን ልጅ ደሞ ይዛ እንዴት ትታሰራለች ደግሞ ይላሉ። አሁን እኔ ያለው ሰንዓፈ ነው፣ ምርመራ የሚደረገው ደግሞ መንደፈራ የሚባል ቦታ ነው። ይታይ ሁለት ጫፍ ነው ማለቴስ በነሱ ነውና በጣም ሰቃይ። ከዛ ላይ የሃንዬን እህት ደግሞ አምጥተው ያሰቃዩዋት፣ በጣም ተሰቃየች። ከመሰቃየቷ የተነሳ ከዛ ኋላ በቃ እና በኔ እንትን ላይደርስባት ብላ እሷ ያላትን ምርጫ ምንድነው ያደረገችው? ተሰቃይቷል። ከሷ ጋር የነበሩ የሃንዬ እህቶች አሁን ፊንላንድ ያሉ የነ ደሴ በጣም ነው የተሰቃዩት። በጣም ታማኝ ሆኖ ያገለግሉ እነሱ ናቸው። እና እሷ በቃ ወጣች፣ ወደ ሱዳን ሄደች። ለምን እሷንም አንድ ቀን ይተናከሉኛል ብላ ነው። እና የኔ መታሰር ይሄ ሀብተአብኩ ዝም ብሎ የማይሰማ ኢሞሽናሊ ገብቶ ህዝቡን ማሰቃየው እንትና። ከዚያ ላይ ደግሞ እኔ ደግሞ እነሱን አሳልፌ ማን ነው የላከ ማን ነው እንትን ያደረገ ሲሉ እኔ አሳልፌ የምሰጥ ነበር የመሰላቸው። እከሌ እከሌ የሚባል ፓስተር አለ እከሌ እከሌ የሚባል ምን ብዬ ነው የምለው እኔም ማውቀው ፓስተርም የለኝም፣ እንትንም ማለት የለኝም። ራሴን ችዬ የምሰብክ ሰው ነኝ፣ አገልጋይ ነኝ። እና በእንደዚህ አይነት መሃል ላይ ነው እንግዲህ እኔ በጣም ከታመምኩ በኋላ ቴሌፎን አንስቶ ምን አላት፣ መድኃኒቱ ሚኒስትሪ ይዘሽልኝ አግኝው ሀብተአብ አባላት እዛ ደህንነት ቢሮ ተወጡ። ከዛ በኋላ ደህንነት ቢሮ ውስጥ እንትን ብሎ እ እንትን ይለኛል ያገናኘኝና፣ መድኃኒቱ ይዘሽልኝ እሺ ይላታል እሱ። ለካ ላይ አስራት ብሎ ነው አውቀን። እሷ ደግሞ ስማርት ነች፣ ገብቷታል። ገብቷት በጣም የሚገርም ነገር፣ በዚህ የመደፈራው የደህንነት አባል እየመጣ ያስጨንቃታል። በዚህ ደግሞ እሱ ሊያስራት ይፈልጋል። ማነው ትእዛዙ? ከየት ነው የሚመጣው? ግራ ነው የሚያጋባ። ከዛ ኋላ እሷ ደግሞ አንድ ቀን እሰሯት ብሎ እዚህ ቦታ ያለን መድኃኒት ተቀብላችሁ ብሎ ለአንድ ክሮዘር አዘጋጅተው ሀንይን ማሽገው ሊያመጧት ይታይ ከመ ከአስመራ ወደ ሰንዓፈ ጫፍ ለጫፍ ብስንት በርሃውን እሷ ደግሞ በጣም ከባድ ነው፣ ግን ጌታ እንዳጋጣሚ ቋንቋቸው እንደበላለቀ እዚህ አለን እዚህ አለን ሲሏት፣ በቃ ተሸዋወዱ እንትና አደረገቻቸው። ከዛ ኋላ በአንድ ሴት አድርጋ ነው መድኃኒቱን የላከችው ሃኒ ወደ ሰንዓፈ የሚባል ቦታ ስትልከው፣ ወዲያውኑ ያን መድኃኒት ይዛ መጣችና፣ አንድ አሮጊ ሴት ነች። የደህንነት አባል ነው የደህንነት ቢሮ ነው። ከዛ ኋላ ቆርቁራ ገባች። ከገባች በኋላ አይ ለሀብተአብን ፈልጊ ለሀብተአብን የሚሆን መድኃኒት የሚያመጣው ስትላቸው፣ ይሄ ፖሊስ ጣቢያ አይደለም ይታይ እዚህ እንዳለ ማን ግቢ አሏት። አሁን ቢያስሯት እሷ እንግዲህ በህይወታ ተወራርዳ ነው የገባችው። ይቺ አረብ ሴት ብታሰር ምታሰር ብላ ነው እግዚአብሔር ይባርካትን። አላቃትም ግን ከዛ ላይ መድኃኒቱን ስጭኝ ያለ ማታቃሴት ክርስቲያን ነች አደለ፣ አላቅም ግን ተልካ ነው በቃ በቤተሰብ አካችን ብትፈላልጎ ነው። እና እንደዚህ አይነት ሰዎች የሚታሰሩበት የደህንነት ቦታ ላይ ታቋዋለች። ከዛ ኋላ ተፈላልጋ ብቻ ይችን መድኃኒቱን ወረቀቱን ይዛ ሄደች። ወረቀቱን ይዛ ከሄደች በኋላ አያት ሚስቱ የታለች አለች። አይ ሚስቱ መጫት ነች ወልዳለች፣ እንደዚህ ነች እንደዚህ ነች እና እንደዚህ እንደዚህ እንደዚህ ነውና ታዲያ መድኃኒቱን ይዘሽ ሊመጣሽው አለት እና መድኃኒቱን አየሁና፣ መድኃኒቱን ብትናድርጉ ይታይ በስንት ዶላር የተገዛ መድኃኒት ነው። ግን እግዚአብሔር ይባርከው እንኳን ወንድም ያይ ከሆነ ይሄንን ቪዲዮ፣ በጣም ባለውለታዬ ነው እንደዚያ በማድረጉ በጣም ትልቅ የእግዚአብሔር ስራ ነው የሰራው። እና እግዚአብሔር ይህን ነገር መድኃኒቱን እንደማላገኝ እኔም ደግሞ እንደምሞት ገብቶኝ እያለ እግዚአብሔር ደግሞ ሌላ ህልም ያሳየኛል የሚገርም ነገር በጣም በአንድ ክላስ ውስጥ ነው የምትኖረው ካርቶን አንጥፌ ነው የምተኛው ብርድ ልብስም የለኝም አንዳንድ ጊዜ ደግሞ እኔን እንዲሰልይ ብሎ እንደ መሰለ ሰው አወቅጠ ገቢያ ያስራሉ እና ቶርመንት ነው የሚያደርጉ ቶርች ነው የሚያደርጉ የምታነበው መጽሐፍ የለም ቁጭ ብለ 24 ሰዓት አንድ ቦታ ላይ ታይ ከባድ ነው ምንም ነገር ምትዝናናበት የለም የምታስበው በቃ ማልቀስ አንዳንዱ እኮ አሁን ከኔ ጋር የታሰሩ በየቦታ ያሉ ይጮሃሉ ይጮሃሉ አንድ በቃ ይጮሃሉ። ምን ይላሉ? በጣም የሚያሳዝን ነገር ነው እና ሊያሻግሩ የተያዙ ናቸው። እኔ ግን አንዳንድ ጊዜ ትዘምራለህ፣ አንዳንድ ጊዜ ትታረጋለህ። በጣም ከባድ ነው። በጣም የሚያስመካ አይደለም። እና ወዲያውኑ ደግሞ አንድ ቀን ወዲያውኑ በጥፊ በቃ እንደ ትልቅ ና ይልና በጥፊ ነን። በጣም ይገርምሃል እኮ እኔም ራሴ እንደው ሲመታኝ ንቅ አርጌ ብይዘው እና በቴስታ ብመታው ይችላለኝ። ምንም ከኔ እጅ ውስጥ የሚወጣ ሰው አይደለም። እና ይፈታተነዋል። ከዚ በኋላ እኔ ወዲያውን በጥፊ ሲል መነጸር ይበሩ እንትን ጋር ተጋጭ እንትን ብሏል ተወላግዶብኛል፣ ይቀጠቅቷል። ከዚ በኋላ ምንም ነገር ማረግ አትችልም። እንግዲህ ስልጣን ተሰጥቷቸዋል። እንግዲህ ተስቃን እስከተሰጣቸው ድረስ በጣም አሰቃዩኝ። እኔ አንተ ቆይ አንተ የወያኔ ልኡክ ምናምን ነው የሚሉ አረ በጌታ ስንትናንትና አብረው ሲወዳጁ የነበሩ ሰዎች። እኛ በመሀል ምን ያደረግን ሰዎች ነን አንድ ጊዜ እንደ ቦሊቦል የተጫወትብን ገብታ። በራሳቸው ፖለቲካ ህዝቡን አብጥተው ምን ምንድን ነው፣ ግራ ይገባሃል። ገብታ እና እኔ በቤተሰቦች በጣም የተሰው ቤተሰቦች ያሉ ሰዎች ነን። እንግዲህ ለሀገሪቱ ብሎ የተከፈሉ ነን። ከዚህ በኋላ ጥያቄ፣ ለዚህ ነው ትልቅ መስዋዕት፣ ለዚህ ነው የተከፈለው። እኔ ኤርትራዊ አይደለሁም እንዴ? ገብቷል። ግራ ገባኝ። እንደ አንድ ባዕድ ሰው ሲቀጠቅጠኝ ሲያዋርደኝ፣ ሀገር የጋራ ነው፣ እምነት የግል ነው ምናምን የሚል ፖለቲካ አውቃለሁኝ። እና ግራ ገብቶኝ እንደዚህ ናቸው። እንደነ ሰዎች ብዬ በጣም ብዙ ነገር አየሁኝ። መጨረሻ ላይ ብቻ አሰቃየኝ። ካሰቃየኝ በኋላ መድኃኒቱንም አትወስድም ማለኝ፣ ግን እግዚአብሔር ብርክ ያርገው መድኃኒቱን እንኳን ከለከለኝ። ከዛው ዓለም ማታ ላይ በቃ ወደ ጌታ እንደሚሄድ ስራዬንም እንደጨረስኩኝ እየገባኝ እያለ ያው የሆነ ድምጽ ይመጣል። የሆነ ድምጽ ይመጣና ምን ይለኛል? ሀብተአብ አለኛ። አቤት እኔ ነው ደግሞ እንግዲህ እነዚህ እነዚህ እነዚህ አሳሮች አስጨናቂዎች መድኃኒት ቢከለክሉህም እኮ መድኃኒት እስር ቤት የማይከለክለው መድኃኒት እኳ አለ ብሎ ተናግሮኝ ብቻ ይሄዳል። ወንድም ብንንስል በሽታው ጠፋ። ምን አለ ይኸውልህ፣ ሃሌሉያ! እስካሁን ድረስ በሽታው ያለገለ ክብር ለኢየሱስ ይሁን። ይኸው ይሄንን ነገር ይሄንን ዝም ብዬ ነቢያት ተናገሩ ምናምን አይደለም። ይሄ ይህንን መረጃ ያለው ነገር ነው ማሳየ ይሄንን የመረመሪ ዶክተሮች ያውቃሉ። እና በመድኃኒት መንቀሳቀስ የነበርኩ እንደ በልዩ ሀይል ታደሰ፣ በቃ ተፈወስኩኝ። እና እኔ እንድሞት የሚጠብቁኝ የነበሩ ሰዎች ጉልበት አድርገ አንስቼ ነው። መድኃኒት ሳይበላ ምን ሳይል ቀጠለ ይወጡ ቀጠልኩ። የሚገርም ነገር እና ትልቅ እድል ነው፣ ትልቅ ፌበር ነው ያደረጉልኝ። መድኃኒቱን ብበላ ኑሮ ምናልባሽ ጌታው እያልኩ እና አሁን ለምሳሌ ያለአንተ እና ሶስት ዓመት ታሰር እና ከዲያቤቲክ ነፃ እንድትሆን ሶስት ዓመት ታሰር ብዩት ማንኛውም ሰው እንደዚህ አይነት ያለበት ሰው ወይም ካንሰር ያለበት ሰው እሽ ነው የሚለው እስርን ይመርጣል። የእኔ ግን የእኔ እስር ሌላ እስር ነው። የበጣ ሰው የሚገርም ነገር ባልታሰር፣ ምናልባሽ ባልተፈወስኩ ነበር እና በዚህ መሃል ምንም ነገር ሊያገኝብኝ እንዳልቻለ ሲያቅ፣ ወዲያውኑ ደግሞ ከዛ አንስተው ደግሞ ፖሊስ ጣቢያ ይከቱኛል። ፖሊስ ጣቢያ ሲከቱኝ ደግሞ ያ ፖሊስ ጣቢያ የነበርኩበት ፖሊስ ጣቢያ አንደርግራውንድ ነው። አንደርግራውንድም ስል አንደርግራውንድ አይደለም፣ ያው እንደ በጣም ጨለማ ነው፣ ጭልምልም ያለ በቃ ጋንም ነው የሚመስልህ። ትሃን ምናምን ትዌንቲ ፎር አወር ነው የሚገኝ። ግብት ስትል ገና ትሃን ነው ላይ እንትናለ የሚጠይቀ ሰው የለም እና ሰውነቴ ሁሉ ቅስል ስል ብሏል ጌታ ሆይ ብላ ከና አንድ ከሱ ጋር ደግሞ እሱረኛ አስመስለው ደግሞ ማልከውልናል፣ እንዲመረምረ እንዲጠይቀን የእነሱን ሰው አስገብተውብናል። እኔም ደግሞ ያው እንግዲህ ቢገለብጡ ቢገለብጡኝ ስለ ህይወት ያጫውተል ምን ያደርገዋል። ከዛ ላይ ብቻ እስረኛ መስሎ ደግሞ ሪፖርት ያደርጋሉ። ከአንተ ጋር ደግሞ ይሰቃያሉ፣ ወይም ደግሞ እንደዚህ በወንጀል የገቡትን ምን ያደረጉ ይጠሩና እንደዚህ እንደዚህ የመሰለ ከእናንተ ጋር ገብቷል ያሉ መርምረው ይኸው ከዛ ንገረን ይሏቸዋል። ሁሉም የጆሮ ነው እዛ የሚገርም ነገር በጣም ማንንም አትታመን። አንተ በንጽህና ነው እንትን የምትኖረው፣ ከዚ በኋላ እንደውም ኤች አይ ፖዘቲቭ ጋር ያስገብሃል። በዛ ተንትን ብለን ድንሞት የሚገርም ነገር ወይቦ ምናምን ያለበት በጣም ጭካኔ ነው። ግን እግዚአብሔር እና ወዲያውኑ ማታ ላይ ጌታ ይሄ ነገር እንዴት ነው ምናምን ብየሳስብ የሆነ ቃል መጣልኝ አባቴም ይጠብቃችኋል እኔም እጠብቃችኋል የሚል ቃል ሲመጣ በዛ ገሃነም ውስጥ እግዚአብሔር ምን ያህል ከበኤድስም ከምንም ከበሽተኛ እንዲጠም እንደሚጠብቅ የገባኝ እና ምግብ ያው ዝም ብሎ ነገር ነው የሚሰጥህ። ከዛ በኋላ ግን እዛ እንደታሰርኩኝ እዛ እንደመጣሁኝ ከኔ ጋር አንድ የሆነ ታስሮ የነበረ ሰውዬ እባክል ለቤተሰብ ንገርልኝ ብዬ ነገር ጠየኩት። ያው ወዲያውኑ ምን አደረገ? ለቤተሰብ አይ ሃብተአብን አሁን መጠየቅ ትችላላችሁ ፖሊስ ጣቢያ ነው። ግን እነሱ ደግሞ የደህንነት አባላችሁ ደግሞ ምን ብለዋል? ምግብ እንዳተደርሱለት ተብሏል። ከዛ ለዛ ሰንአፈ ያለ ሰው ሁሉ ቃለ ህይወት አባልም ይሁን ምንም ይሁን ደንግጧል። እኔ ወንድማችሁ ታስሬ እያሉ ማንም ሰው በህይወቱ ተወራርዶ የሚጠይቅ የሰው ጠፋ። ማን ይምጣ? ከመጣም ደግሞ ያስሩታላ። ጴንጤ እንዳለ አይታወቅም። ከባድ ነው። በእንደዚህ አይነት ስቃይ ውስጥ እያለሁኝ በጣም የማመሰግናት አሁን ውጭ ያለችው ኢየሩሳሌም፣ አንድ ኢየሩሳሌም የምትባል የሚስት እህት አለች፣ እሱ አይደለችም፣ እዛ ሀገር የምትኖር እግዚአብሔር ይባርካትና በህይወቷ ተወራርዳ እየመጣች ምግብ ትሰጠኝ ነበር። እግዚአብሔር ይባርካት። ያስገቡ ነበር በጣም ታስገባ ማለት ይሄ ፖሊስ ጣቢያ መታ ታስገባልኝ ነበር ምግብ ታስገባልኝ። ቢያንስ እንኳ ገብታል የሚያስፈልገኝን አንዳንድ ነገሮችን እየተደበቀች ይልፍ ብላ ሻሽዋን ተሸፍና እንዳያቋት እንደዚህ እንደ አላርገን ደ አርጋው ምናምን ድርስ አርጋልኝ ትሄዳለች። ከዛ አለ እነሱም ደግሞ እንደ እግዚአብሔር አውጥታት ነው እንጂ ምግብ የሚያደርስለት ሀብተአብን ያዙ ተብላ የዳነች እህት ነች ገብታል። እና በእንደዚህ አይነት ውስጥ እያለሁኝ ነው እንግዲህ እ ሊየናላቅም ሀኒይም ላይ ደግሞ እንደዚህ አይነት መከራ ውስጥ ያለችው። ከዛ ቀጠለ። ከዛ በኋላ ምንም ነገር ሊያገኙብኝ እንደማይችሉ ሲገባቸው፣ እኔም ደግሞ አንድ ቀን በህይወት የማረሳው ይሄ ሰውነቴ ቁስል ስል ብሎ በቃ ውሃ ፈለጉ። ሰኔ አካባቢ ነው አስታውሳለሁ። ሰኔ አካባቢ በጣም ከባድ የሆነ ዝናብ ዘነበ። እስር ቤት እያለ ማለት ነው። እስር ቤት እያለ ነው። አሁን ልታጠብ ስላቸው እንደ መቀጣጫ ስራ ስለቆጠሩት እነሱ ምን ያደርገዋል፣ አይ ውሃ የለም ነው ዋህ ውሃ እያለ እኮ ነው፣ የለም ይለዋል። ከዚ ኋላ እኔን ለመቅጣት ብቻ ዝናብ ከዘነበው በኋላ ምን ይለኛል? እባክህ ልታጠብ ገላይ ምናም ስለው አይ ውሃ የለም። እና እንደ አጋጣሚ ዝናብ ዘንቦ ነበርና በርሜል ላይ ሞሉት። ያንን በርሜል እንደ አጋጣሚ ምንድነው፣ በረዶ ነው በረዶ፣ ግጥም አድርገው ነው የሞሉት። ከዛ በኋላ ምንም ማድረግ ስላማልችል ተባበረኝ አልኩት፣ እና ፖሊሱን ያው ይሄ የደማውን የቆሰለውን ሰውነት ለማጠብ ብዬ እና ይሄ በቃ እንዳለንትን ብሏል። እንደ መቅጫም እንደ መቀጣጫም በበረዶ ታጠባል። እሺ ለማንኛው፣ ከዛ ታጠብ ወይስ ሳልጠጠብ ነገረን፣ ያለ ረፍታር ግን የረፍት ሰታችን ስለደረሰ ረፍታር ግን እንመለሳለን። ተመልካቾቻችን የተካተላችሁ የምትገኙት የህያው ምስክር ዝግጅታችን ነው። ከረፍት በኋላ እንመለሳለን። ሁላችሁም ባላችሁ ይህ